ፖርቹጋላዊ አወዛጋቢ አሰልጣኝ ጆዜ ሞሪኒዮ በአወዛጋቢ ድርጊታቸው ቀጥለዋል። ትላንትና ደግሞ የተቃራኒ ቡድን አሰልጣኝን አፍንጫ ሲቆነጥጡ ታይተዋል። ሊቨርፑል ወደ ዋንጫው እየተጠጋ ይገኛል። እኔና ሌሎች ጉዳዮችን እያነሳሳን በዛሬ ቆይታችን እንግዲህ መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ታዲያ በአብምት ቆይታችሁ የዩትዩብ ቻናላችንን ላይክ ሼር ሰብስክራይብ እንድታደርጉ ከወዲሁ ለመጠይቅ እንወዳለን። መልካም ቆይታ ይሆንላችሁ። ጆዜ ሞሪኒዮን ቀዳሚ እናድርግ። ትላንትና የኢንተርኮንቲኔንታል ደርቢ በቱርክ ነበር፣ ወይም በተለምዶ የኢስታንቡል ደርቢ የሚባለው የፌነር ባችና የጋላታሳራዊ ጨዋታ ነበር። በዚህ ጨዋታ ላይ ትልቁ ጉዳይ የነበረው የጨዋታው ውጤት ሳይሆን ጆዜ ሞሪኒዮ ወደ ጨዋታው መጠናቀቂያ ላይ የፈጸሙት ተግባር ነው። ጨዋታው በቪክተር ኦስሜን ሁለት ጎሎች ታግዞ ጋላታሳራዊ ሁለት ለአንድ በማሸነፍ ወደ ቱርኪሽ ካፕ ሰሚፋይናል ወይም ደግሞ ግማሽ ፍጻሜ ማለፍ ያረጋግጣል ገጠበት ጨዋታ ነበር። በጨዋታው በብቸኝነት እንግዲህ ከረፍት መልስ ግብ ማስቆጠር ቢችሉም በታሊስካ አማካኝነት ነገርግን ነገር ግን ተጨማሪ ግብ ማስቆጠር ሳይችሉ እንደቀሩ ስንመለከት ነበር የጆዜ ሞሪኒዮ ልጆች። ጨዋታው ሊጠናቀቅ ሲል ግን አሰልጣኝ ጆዜ ሞሪኒዮ፣ ፖርቱጋላዊ አሰልጣኝ፣ ከዚህ ቀደም በባርሴሎና እና በሪያል ማድሪድ ጨዋታ የሪያል ማድሪድ አሰልጣኝ እያሉ የሟቹን ቲቶ ቪላኖቫ ጆሮ ሲጠነቁሉ መታየታቸው የሚዘነጋ አይደለም። ትላንትና ደግሞ በሱክሩ ሳራኮግሉ በነበረው ስቴዲየም ጨዋታው ከተጠናቀቀ በኋላ ሁለቱም አሰልጣኞች ዳኞችን ለማናገር በሚሄዱበት ቅጽበት ማለት ነው የ ጋላታ ሳራዮን አሰልጣኝ ኦካን ቡሩክን አፍንጫ ሲቆነጥጡ ታይተዋል። ጥያቄዎችን አንስተዋል። ብዙ ጥያቄዎችን እያነሱ የሚገኙ አካላት አሉ እና የቱርክ እግር ኳስ ፌዴሬሽን ውሳኔ እንደሚያስተላለፍባቸው ይጠበቃል። ከዛ ባለፈ ግን የተሰጡ አስተያየቶች አሉ። ለምሳሌ የጋላታ ሳራይ ምክትል ፕሬዚዳንት የሆኑት ሜቲን ኦስቱርክ የተለያየ አንድ አስተያየትን ሰጥተዋል። በተለይ የእኛ አሰልጣኝ ኦካን ቡሩክ እና ጆዜ ሞሪኒዮ ዳኞችን እንኳን ደስ ያላችሁ ለማለት እየሄዱ ነበር የነበረው ነገር ግን ግን በሂደታቸው ላይ ጆዜ ሞሪኒዮ ወዲያው በመጀመሪያ ላይ በንግግር ኋላ ላይ ደግሞ በእጅ እንቅስቃሴ ጭምር ጥቃት አድርሶበታል። ይሄንን ሌላ ዓለም ላይ ያደርጋል ብሎ ብዬ አላስብም። ምክንያቱም ቱርክን ምን እንዴት አድርጎ እያሰባት እንዳለም ለማወቅ ቸግሮኛል የሚል አስተያየታቸውን ሰጥተዋል። የፌነርባቺ ማኔጅመንት ወይም ደግሞ የአመራር ቡድን አስቀድሞ በጆዜ ሞሪኒዮ ላይ ከፌዴሬሽኑ ቀድሞ የእግድ ውሳኔ እንደሚያስተላልፍባቸው ተስፋ አደርጋለሁ በማለት አስተያየቱን ሰጥቷል። ለሁሉም ትናንትና የጋላታሳራዊ ቡድን ጨዋታውን በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። በነገራችን ላይ ኦካን ቡሩክ ስለ ጉዳዩ ጥያቄ ቀርቦላቸው ነበር። የጋላታሳራዊ አሰልጣኝ በእኔና በሞሪኒዮ መካከል ምንም አይነት ግጭት የለም። አፍንጫዬን ቆንጥጦኛል፣ ነገር ግን ጥቂት ጨረፍታዎች ብቻ ነው ያጋጠሙኝ። ጥሩ የሚባል ተግባር አይደለም፣ ነገር ግን ደግሞ ነገሮችን ማጋነን አልፈልግም፣ የሚል አስተያየታቸውን ሰጥተዋል። አሰልጣኞች በተለየ መልኩ ቢሄቭ ማድረግ እንዳለባቸው ይሰማኛል። ይህንን ነገር መቀየር አለብን፣ የሚል አስተያየታቸውንም አያይዘው ሰጥተዋል። በጨዋታው ከጆዜ ሞሪኒዮና ከኦካን ቡሩክ ግጭት ውጭ በዛ መሀል ላይ ከጨዋታው መጠናቀቅ በኋላ በተፈጠሩ

ምርት ያንዳስ በቀይ ካርድ ሲወጣ ተመልክተናል። በጋላታ ሳራዊ በኩል ተቀያሪ ወንበር ላይ የነበረው ከሪም ደሚር ባይ ና በጨዋታው ቋሚ ተሰላፊ ሆኖ ሲጫወት የነበረው ባሪስ አልፐር ይልማዝ በቀይ ካርድ ከሜዳ ሲወጡ ተመልክተናቸዋል። ለመጨረሻ ጊዜ ሁለቱ ቡድኖች ሲገናኙ ተመሳሳይ ግጭቶች ተነስተው ጆዜ ክስ ቀርቦባቸው በተለይ እንደ የጋላታ ሳራዊ ተጫዋቾች እና ቤንች ላይ የሚቀመጡ አካላት እንደ ዝንጀሮ ይዘላሉ በማለታቸው የአራት ጨዋታ ቅጣትና ከዛ ባለፈ የ35194 ፓውንድ ቅጣት ተላልፎባቸው እንደነበረ ይዘነጋለም ትላንትና ደግሞ ሌላ አወዛጋቢ ድርጊት ፈጽመዋል። በቀጣይ ምን ይወሰንባቸዋል? አብረን የምንመለከት ይሆናል ወደ እንግሊዝ ፕሪምየር ሊግ ጨዋታዎች እና አምራና ትናንትና እንግሊዝ ፕሪምየር ሊግ ጨዋታዎች በተለያዩ ከተሞች ቀጥለው ነበረ ከማክሰኞ ጀምሮ ጨዋታዎቹ እየተደረጉ ነው የሚገኘው ታዲያ በሊቨርፑልና በኤቨርተን መካከል የተደረገውን የመርሲሳይድ ደርቢ በማስቀደም ነው ቆይታችንን የምንቀጥለው ሊቨርፑል ከኤቨርተን በመርሲሳይድ ደርቢ ያደረጉት ጨዋታ በዲያጎ ጆታ የብቸኛ ግብ ሊቨርፑል አሸንፎ እንግዲህ ለዋንጫው የሚያደርገውን ግስጋሴ እያቃረበ አድርጓል በጨዋታው ዲያጎ ጆታ አንድ ጎል አስቆጥሮ በዛው ቢጠናቀቅም ተከራካሪ የተባሉ ውሳኔዎች የተወሰኑበት እንደነበረ ማንሳት እንችላለን። በመጀመሪያው አጋማሽ የኤቨርተኑ አምበል ጀምስ ታርኮስኪ በቀይ ካርድ ከሜዳ ሊወጣ የሚችልበት ጥፋት መልከት አለመሞከሩ አስገርሞኛል። ምክንያቱም በቀጥታ ቀይ ካርድ የሚያስወጣ ነው። ምንም እንኳን ኳሱን ቢነካውም የተጫዋቹን የእግር ኳስ ሕይወት አደጋ ላይ እያቀረቡ የሚገኙት ከጃረድ ብራንዘቫይት በስተጀርባ ያለው ተጫዋች፣ ጃረድ ኳሱን እንዲጫወተው አስገድዶታል። ምክንያቱም ይሄ ቀላል የሚባል ውሳኔ ነበር የሚል አስተያየታቸው ሰው ሰጥቷል። ጆ ሃርት የቀድሞ ሲቲ ግብ ጠባቂ የዴቪድ ሞይስን ብስጭት ረድ ያለው ድ እያደረገው ይመስላል። ማች ላይ ግን በተለይ በማንቸስተር ደርቢ ፔፕ ጋርዲዮላ አስር ቁጥር ቦታ ላይ ይጠቀመዋል የሚለው ራሱን የቻለ ትልቅ ጉዳይ ነው የሚሆነው። በቀጣይ እሁድ የሚደረገው ጨዋታ ግን ትልቁ የአስፈላጊ የሚባለው የሲዝኑ ጨዋታቸው ሊሆን እንደሚችል ማንሳት እንችላለን። ኢብስዊች ከወራጅ ቀጠናው የሚተርፍ አይመስልም፣ ግን ተስፋ ማድረግ የሚችሉበት ድል ቦርንማውዝ ላይ አስመዝግበዋል። ትናንትና ታዲያ ጨዋታው ሁለት ለአንድ በሆነ ውጤት ነው ማሸነፍ የቻሉት ለቦርንመዝ ኢቫኔልሰን ግቡን ሲያስቆጠር ብሮድ ሄይድ ና ሊያም ዴላፕ ደግሞ የኢፕስዊችን ጎሎች ማስቆጠር የቻሉ ተጫዋቾች ናቸው ይተርፋሉ የሚለውን አብረን የምንመለከት ይሆናል በሌላ ጨዋታ ኒካስል ዩናይትድ ሰባ በመቶ በሚደርሱ ስኬታማዎቹ የቶናሊ ክሮሶች ታግዞ ትላንትና ሁለት ለአንድ በሆነ ውጤት ብሬንትፎርድን ማሸነፍ ችሏል አሌክሳንደር አይዛክ ቀድሞ ግብ ማስቆጠር ቻለ መርፊ ነበረ የዚህ ኳስ አመቻችቶ ያቀበለው ኋላ ላይ ቶናሊ ባለቀ ደቂቃ ግብ አስቆጠረና ጨዋታውን ኒካስል ልላ እንዳሸንፏ ብሬንፎርድ ከሽንፈት ያልታደገችውን ግብ ብሪያን ኤምቦይሞ ነበር በስልሳ ስድስተኛ ደቂቃ በፍጹም ቅጣት ምት ማስቆጠር የቻለው አሌክሳንደር አይዛክ ትናንትና ሀያኛ የፕሪምር ሊግ ጎሉን ማስቆጠር የቻለበትም ሆኖ እንደ ተመዘገበለት ትናንትና ከጨዋታው መጠናቀቅ በኋላ ስንመለከት ነበር በሌላ መርሃ ግብር ሳውዛምፕተን ከክሪስታል ፓላስ አንድ ለአንድ በሆነ ውጤት ተጠናቋል ጨዋታው ኦንዋቹ ቀድሞ ግብ አስቆጠረ ማቴዎስ ፍራንካ ደግሞ ዘጠና ሁለት ያ ደቂቃ ላይ ግብ አስቆጠረና ና የሳውዛምፕተን ሊያስመዘግበው የሚችለውን ጣፋጭ ድል እንግዲህ ገደል የከተተ ጎል እንደነበር ማንሳት እንችላል። አስቶን ቪላ ከሜዳው ውጪ ብራይተንን ሶስት ለባዶ በሆነ ውጤት አሸንፏል። ማርከስ ራሽፎርድ በግብ አስቆጣሪነቱ ቀጥሏል። ከዛ ባለፈ ማርከስ አስቴንሲዮ እና ዶኒኤል ማልን ሶስቱም የጥሮ የዝውር አካላቶች በጨዋታው ላይ ግብ ማስቆጠር የቻሉበት ሆኗል። ከዛ ባለፈ ሞርጋን ሮጀርስ በዚህ ጨዋታ ሁለት ኳሶችን አመቻችተው ማቀበል ችሏል። ዛሬ በለንደን ደርቢ ቸልሲ ከቶተናም ጨዋታቸውን ያደርጋሉ። ቸልሲ በደረጃ ሰንጠረዡ ስድስተኛ ደረጃ ላይ ይገኛል። ከዛ ባለፈ ቶተናም አስራ አራተኛ ደረጃ ላይ ይገኛል። ቶተናም ማሸነፍ የሚችል ከሆነ በደረጃ ሰንጠረዡ ማንቸስተር ዩናይትድን ወደ አስራ አራተኛ ደረጃ ማውረድ የሚችል ሲሆን ቸልሲ ማሸነፍ የሚችል ከሆነ በደረጃ ሰንጠረዡ ወደ ላይ ከፍ ማለት የሚችል ይሆናል። በተለይ ደግሞ ወደ አራተኛ ደረጃ ላይ መምጣት ይችላል። አርባ ዘጠኝ ነጥቦችን በመሰብሰቡ ምክንያት ማለት ነው። ስለዚህ ተጨማሪ 52 ነጥቦች ላይ መድረስ የሚችልበት እድል አለ። ማን ያሸንፋል የሚለውን አብረን የምንመለከት ይሆናል። ትላንትና በሌሎች የዓለማችን ክፍሎችም የተደረጉ ጨዋታዎች ነበሩ። ለምሳሌ በኮፓ ዴልሬ ባርሴሎና ከአትሌቲኮ ማድሪድ ጨዋታቸውን አድርገው ነበረ። ባርሴሎና ትናንትና በፌራን ቶሬስ ብቸኛ ግብ አትሌቲኮ ማድሪድን በማሸነፍ ለፍጻሜው ማለፉን አረጋግጧል። በስፔን የንጉሱ ዋንጫ ባርሴሎና ከሪያል ማድሪድ የሚያደርጉትን የኤል ክላሲኮ ፍልሚያ እንደምንመለከት ከወዲሁ እየተረጋገጠ ሆኗል። በጣሊያን ኮፓ ኢታሊያ የመጀመሪያው ሰሚ ፋይናል ጨዋታ ኤሲ ሚላን ከኢንተር ሚላን ጨዋታቸውን አድርገው አንድ ለአንድ በሆነ ውጤት አጠናቀዋል። ታሚ አብርሃም ሚላንን ቀዳሚ ያደረገ ሀካን ቻላ ነው ጉሉ ደግሞ የቀድሞ ክለቡ ላይ ግብ አስቆጥሮ ኢንተርና አቻ ያደረገበት ውጤት ቀጣይ ሳምንት ያለውን ውጤት ወይም ደግሞ ጨዋታ እንድንጠብቅ ያደረገ ነው። በጀርመን ዴፍ ቢ ፖካል እስቱት ጋርት ካርቢ ሌብዚ ያደረጉት ጨዋታ በእሱት ጋርት ሶስት ለአንድ አሸናፊነት ተጠናቋል። አንጌሎ ስቲለር በብዙ የአውሮፓ ክለቦች እየተፈለገ ያለ አማካች ስራ ተሰላፊ ነው ግብ አስቆጥሮ ቁጥሯል ትላንትና ዌልት ማያድ እና ሌውሊን ገና ያቸው ቀሪዎቹን ግብ ማስቆጠር የቻሉት በሌሎች የአውሮፓ ክለቦች የተፈለገ የሚገኘው ቤንጃሚን ሼስኮ ደግሞ ብቸኛውን የአርቢ ሌብዚህ ግብ ማስቆጠር የቻለው ተጫዋች እንደሆነ ስንመለከት ነበረ። ለሁሉም በጨዋታው ስቱትጋርት የመጀመሪያውን የዴፍ ቢፖካል ጨዋታ በማሸነፍ እንግዲህ ለቀጣዩ ጨዋታ ጥሩ ስንቅ የያዘበትን ውጤት ነው ማስመዝገብ የቻለው። ለሁሉም ለዛሬ አዘጋጀንላችሁ አጫጭር ስፖርታዊ መረጃዎቻችን እነዚህ ይመስሉ ነበር። የዩቱብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጋበዝ እንወዳለን። መልካም ቆይታ ተመኘሁላችሁ። ሰላም።